ስምረት ሙሉጌታ እባላለሁ። እድሜ 66 ኪሎ የ78 ኪሎ ነው። ለ20 አመታት በስኳር በሽታ ተይዤ ቆይቻለሁ። ከዛም ሌላ ደግሞ ግፊት፣ ኮሌስትሮል፣ ታይሮይድ፣ ነርቭ የመሳሰሉት በሽታዎችንም አስተናግጃለሁ። መጀመሪያ ስኳር ሲይዘኝ የተጀመረው በአንድ ፍሬ ዶያሊን ነበረ። ያንን ወስድ ነበር። ጠዋትና ማታ አንዳንድ አንድ ዱያሊን እወስዳለሁ። በሽታው ስኳሩ ግን ከፍ እያለ ሲሄድ ተጨማሪ 500 ሚሊ ግራም ሜትፎርሚን ከዱያሊኑ ጋር ጠዋትና ማታ ወስድ ነበር። ያም ለተወሰኑ ወራቶች ነው የቆየሁት። ከዛ በኋላ ዱያሊኑ ተትቶ ኢንሱሊን በዱያሊን ፋንታ 10 ሲሲ ኢንሱሊን ከ500 ሚሊ ግራም ሜትፎርሚን ጋር ጥዋት ማታ 8 ሲሲ ከ500 ሚሊ ግራም ሜትፎርሚን ጋር 3 ለተወሰኑ ወራቶች አሁንም ቆየው። ከዛ አሁንም ሲደረ ስኳርሽ ከፍ ያለ ነው ይባላል። እንደገና መድኃኒት ይጨመራል። መጨረሻ ላይ 20 ሲሲ ኢንሱሊን እና 500 ሚሊ ግራም ሜትፎርሚን ጥዋት ማታ 18 ሲሲ ኢንሱሊን እና 500 ሚሊ ግራም ሜትፎርሚን ቀጠልኩ። አሁንም ለተወሰኑ ወራቶች አንድ ሁለት ቀጠሮ እስከ ስድስት ወር ድረስ በዛ ቀጠልኩ። አሁንም ከፍ ያለ ነው። ምንድን ነው ይሄ ነገር፣ አትቆጣጠር ይሞኝ ይሉኛል? እኔ መድኃኒቱን እወስዳለሁ፣ ለውጥ የለም። መጨረሻ ላይ ከኢንሱሊኑ 20 ሚሊ ግራም ጠዋት ሌላ አንድ ሺህ ሚሊግራም ሜትፎርሚን ተጨመረ። ማታም 18 ሲሲ ኢንሱሊን ከ500 ሚሊግራም ጋር ሜትፎርሚን ጋር ቀጠልኩ። አሁንም ያንን ሶስት ቆየው። እንደገና ግፊት መጣ። ለግፊቱም መድሃኒት ተጀመረ። በአምስት 5 ሚሊግራም ኢናላፍሪን ጠዋት ማታ ምን እንደዛው 5 ሚሊ ግራም ኢናላፕሪል ሦስት ቆየው። አሁንም ግፊቱ ከፍ እያለ ነው ተባለ። አሁንም ከፍ ብሏል ተባለ 10 10 ጧትና ማታ ኢናላፕሪል ሦስት ቆየው። አሁንም እየቀጠለ ሄደ። ለውጥ የለም። ወደ ታች አይወርድም፣ ወደ ላይ ከፍ አለ ነው የሚባለው። ቀጥሎ ደግሞ 15 ሚሊግራም ኢናላፕሪል ጧት 15 ሚሊግራም ማታ ኢናላፕሪል ሦስት ቆየው። እሱም በዛው ላይ እንዳለ፣ ኮሌስትሮልም አለ፣ ኮሌስትሮል መጣ። ለኮሌስትሮል ደግሞ በ20 ሚሊግራም አቶርቫስታቲን ማታ ማታ መውሰድ ቀጠልኩ። እሱን ሶስት ቆየው። አሁንም በየጊዜው እየቀጠለ ነው፣ ግፊቱም ከፍ ብሏል፣ ስኳሩም ከፍ ብሏል፣ ኮሌስትሮልም እንደዛው ይባላል። መጨረሻ ላይ ወደ አርባ ሚሊግራም አቶርቫስታቲን እየወሰድኩ ቀጠልኩ። እንደገና ታይሮይድ አለ። ለታይሮይዱ ደግሞ በ50 ሚሊ ግራም ፒቲዩ ጠዋት፣ 50 ሚሊ ግራም ፒቲዩ ማታ ታብሌት ሶስት ቆየው። አሁንም ጨምሯል ይባላል። እንደገና አሁንም ፒቲዩ 100 ሚሊ ግራም ጠዋት፣ 50 ሚሊ ግራም 75 ሚሊ ግራም ማታ ፒቲዩ መውሰድ ጀመርኩ። እሱንም እየወሰድኩ ቀጠልኩ። እሱ ግን ለውጥ የለም። እንደገና አንዳንድ ጊዜ ጣቴ ላይ እንዲህ የመርገብገብ ነገር እንደዚህ ቆዳዬ ላይ የመርገብገብ ነገር ይታየኛል። በቀጠሮ ቀን ሲሄድ ለዶክተሩ ምንድነው እጄ እንደዚህ ይርገበገባል፣ እንዲህ አይኔ የታርገበገበ ከንፈሬ የተንቀጠቀጠ እንደምንለው ነው አይነት እንዴት ነው ብዬ ስለው ቀጥታ የነርቭ መድኃኒት ነው የታዘዘልኝ። ያንን የነርቭ መድኃኒት ግማሽ ማታ ሶስት ቆየው እንደገና ደግሞ አሁንም ጨምሪ ተብዬ ደግሞ በሌላ ቀን ሲሄድ ሙሉ አንድ 25 ሚሊ ግራም ናት። ከእሱን ሶስት ሲቆየው ምንም ለውጥ የለም። በሽታው እየቀጠለ እየጨመረ እየጨመረ ይሄዳል። ሁል ጊዜ ከዶክተሮች ጋር ምንድን ነው ምን እያረግሽ ነው በለምባቶስ ጅሞይ ነው መባለው አሁን እንደዚህ እያለ የሶስት ወር ክምችቴ ዘጠኝ ደርሶ ነበር የስኳር የሶስቶ እና ከመዳን ይልቅ አይነቱን እየቀየረ በሽታው መጣ። እግሬ ያብጣል፣ በጣም ግራግሬ በጣም ያብጣል፣ እጄ ያብጣል፣ አንገቴን ያንቀኛል፣ ልቤ ይመታል። ትንሽ መንገድ እንኳን ስሄድ እያረፍኩ እየቆምኩ፣ ልክ ሰው እንደሚጠብቅ እየቆምኩ፣ ለራሴ እያሳፈረኝ እየቆምኩ ነው አንድ ቦታ እንኳን ስሄድ በጣም እየተቸገርኩ ነበረ። ገና ሳስበው ያሳስበኛል እንዴት አድርጌ እንደምሄደው እንደዛ ይሁን ግራ ተጋብቼ እያለሁ የዛሬ አመት አካባቢ በኤንቢ ዶክተር ደምሴ ታደሰ የሚባለውን ዶክተር ጋብዘው ስኳር ይቀለበሳል፣ ባመጋገብ መቀልበስ ይቻላል ብሎ የሚለውን ትምህርት ጋብዘው ገለጻ ሲያደርግ አጋጣሚ እግዚአብሔር ፈቃዱ ሆኖ እኔንም ዳኝ ብሎ መዳኛ ጊዜ ደርሶ ኖሮ እሱን ተከታተልኩ ደጋግሜ የሰማሁት ድጋሚ በሶስተኛ ወር ደግሞ ይቀለበሳል ብለሃል ብለው እንደገና አቅርበው ጋብዘውት ትንታኔ ሲያስረዳ ከራሱ ተሞክሮ ገለጻ ሲያደርግ በትኩረት ተከታተልኩት እና አመጋገቤ መጀመሪያ ያው እንጀራ የተለመደ ነው ሁላችንም ምንበላው ነው ዳቦ ደግሞ የተለየ ፍቅር አለኝ እኔ። የገብስ ይሁን የአጃ ይሁን የስንዴ ይሁን እበላለሁ። በጣም ነው የምወደው የዳቦ ዘር። ቂጣ ቢሆን እወዳለሁ፣ እበላለሁ፣ ገደብ የለኝም። እና እንደዛ እያለ እያለው ስኳርን በአመጋገብ እንቀለብሳለን ሲል፣ ስጋን ካርቦሃይድሬትን አስወግዶ፣ ስጋ፣ እንቁላል፣ አሳ፣ ዶሮ ከፍራፍሬ ደግሞ እንደ አቮካዶ የመሰለውን ከአትክልት እንደ ዝኩኒ፣ ብሮኮሊ እና ጎመን የመሳሰሉትን በመውሰድ ስኳርን መቀልበስ ይቻላል። ጣፋጭ ፍራፍሬዎችን በማስወገድ እንደ ማንጎ፣ ብርቱካን፣ ሙዝ የመሳሰሉትን በማስወገድ ስኳር ይቀለበሳል ብሎ ሲያስረዳ እኔም በትኩረት ሰምቼ የዛሬ አስራ አንድ ወር ገደማ እንጀራን ዳቦን አስወግቼ ልክ እሱ ባለው መሰረት አመጋገቤን ለውጬ ትልቅ ለውጥ አገኘሁበት። ከዚህ በፊት ጠዋት ቁርሴን ሳልበላ የትም አልንቀሳቀስም። እፈራለሁ፣ ሊጥለኝ ይችላል እላለሁ። እውነትም ውስጤ የሚሰማኝ ነገር አለ። ምሳ ሲሆን ስድስት ሰዓት፣ እኔ ሰዓቱን ሳላይ ውስጤ ይነግረኛል። በቃ ውስጤ ይርገበገባል። ምግብ እንደመፈልግ ላብ ይዘፍቀኛል። እንደገና መብላት ከጀመር ከራበኝ በኋላ ደግሞ ከበላው መጥገብ የለም፣ ዝም ብሎ መብላት ነው። እንደዚህ እያለሁ አመጋገቤን በሱ ባለው መልክ ሲጀምር እየተሻሻለ ስኳር እየቀነሰ፣ ግፊት እየተስተካከለ መጣ። እሱም ሲያስረዳ መድኃኒትን በአንድ ጊዜ እንዳትተው ለሐኪማችሁ አማክራችሁ እያለ አበክሮ ይናገር ነበር። እኔም በምሄድበት ጊዜም እንዲሁ የተወሰነውን ለሐኪሜ ነግሬያለሁ። ማቆም ግን እንደማይቻል ቀንሶም እያለ ምን አርገሽ ነው ብሎም ጠይቆኛል። ግን መቆምን እንደማይችል ተነግሮኛል። ያው መጨረሻ ላይ እኔ ውስጤን እያዳመጥኩ ከኢንሱሊኑም ሁለት ሁለት ዩኒት በየጊዜው በአስራ አምስት ቀን በወር ሁለት ሁለት ዩኒት እቀንሳለሁ ከኪኒኖቹም እየቀነስኩ እየቀነስኩ በመሄድ ጤናዬ ሙሉ በሙሉ እየተስተካከለ መጣ እና አቅሜም ተመለሰ። አመጋገቤንም አስተካከልኩ። ጠዋት ቁርሴን እንበላለሁ። ለምሳሌ እንቁላል፣ አቮካዶ፣ ስጋ አርጌ ከበላው ቀን ላይ ደግሞ ሰዓቱን ጠብቄ አይደለም፣ ስምንት ሰዓት ዘጠኝ ሰዓትም ሊሆን ይችላል፣ አይርበኝም። በቃ ያንን እበላለሁ ራት አልበለ ውሃ ጠጣለሁ። ከሁለት ሊትር በላይ በቀን ጠጣለሁ። በቂ ኤክሰርሳይዝ አረጋለሁ። እጓዝ አለሁ ጉዞዬን እያራዘምኩ ሰዓቱን እየጨመርኩ እንቀሳቀሳለሁ። በግን ክፍታ አገኛለሁ እና በዚህ ሁኔታ ጤና እየተስተካከለ መጣ። ከዛ የወር የስኳር ከዘጠኝ ወደ 9 ወደ 5.3 ወረደ። ኮሌስትሮል እንደዛው ኖርማል ሆነ፣ ታይሮይዱም ተስተካከለ፣ ግፊቱም እንደዛው አሁን እያልኩ እያልኩ እያልኩ መድሀኒቱን በሙሉ አስወገድኩት። ከሶስት ወር ገደማ ሆኖኛል። አሁን ምንም አይነት መድኃኒት አልወስድም። ሙሉ ጤነኛ ነኝ። እንደ ልቤ እንቀሳቀሳለሁ። ድካም አይደክመኝም። እንደውም መጀመሪያ በፊት የትም ቦታ ሲሄድ ከቦርሳይ ስኳር ከረሜላ እንደ ቸኮሌት እንደ ቴምር አይነቶቹን ነገሮች ከቦርሳይ አይጠፋም። አሁን በቅርብ ነው በሙሉ አውጥቼ የጣልኩት። ምክንያቱም ስጋት አለ ቢጥለኝስ ፔንት በሆንስ የሚባል ስጋት ስላለ እውነትም የመርበትበት ነገር ይሰማል። ምግብ ሲያስፈልግ ያቺ ነገር መቀመስ አለባት። አሁን ግን እንደዛ አይነት ነገር የለም። ብውል የትም ብሄድ ቁርሰኝ ከበላሁ እንዴት እሆናለሁ ማለት ነው። 10 ሰዓት ብመጣ ብመለስ አስራ አንድ ሰዓት ቢሆን አይረበኝምም ምንም የሚሰማኝ ነገር የለም የረሃብም የማንቀጥቀጥም ምንም አይነት ስሜት የለኝም። እና ጤናዬን በዚህ ሁኔታ አስተካክያዋለሁ መድኃኒቴን ለሶስት ወር ሆነኛል ካቆም ሙሉ ጤነኛ ነኝ አቅም አለኝ ከበፊቱ በጣም የተሻለ የጤና ያቺ ነገር መቀመስ አለባት አሁን ግን እንደዛ አይነት ነገር የለም። ብውል የትም ብሄድ ቁርሴን ከበላሁ እንዴት እሆናለሁ፣ አይደለም አስር ሰዓት ብመጣ ብመለስ አስራ አንድ 11 ሰዓት ቢሆን አይረበኝም፣ ምንም የሚሰማኝ ነገር የለም የረሃብም የማንቀጥቀጥም ምንም አይነት ስሜት የለኝም። እና ጤናዬን በዚህ ሁኔታ አስተካክያዋለሁ መድኃኒቴን ለሶስት ወር ሶስት ወር ሆነኛል ካቆምኩ፣ ሙሉ ጤነኛ ነኝ፣ አቅም አለኝ። ከበፊቱ በጣም የተሻለ የጤና ሁኔታ ነው ያለኝ። እና ይሄንን ልናገር ልመሰክር የፈለኩበት ምክንያት እንደኔ አይነቶች በየቤታቸው የሚቸገሩ ይኖራሉ፣ በዚህ ላይ ያልደረሱበትን ሊኖሩ ይችላሉ። እንደው ምስክርነት ሰጥቼ እኔ ያገኘሁትን ፈውስ ቢያገኙ የድርሻዬን ልወጣ በሚል ነው ይህን ልናገር የቻልኩት። ከዛ በተረፈ ደግሞ ይህንን አጋጣሚ ለሰጠኝ እግዚአብሔር አመሰግናለሁ። ጤናዬን እንዳገኝ ምክንያት ሆኖ ወደ ጤነኛነት እንደመለስ ስላደረገኝ እግዚአብሔር አመሰግናለሁ። ከዛ በመቀጠል ዶክተር ደምሴን እጅግ አርጌ አመሰግናለሁ። ይሄን ትምህርት ይሄን ገለጻ ሰጥቶ የታመመ ሁሉ እንዲድን የተቸገረ እንዲፈወስ በትጋት ማብራሪያ ሰጥቶ ገለጻ ሰጥቶ ትምህርት ሰጥቶ እንዲህ አይነቱን እድል እንድናገኝ ስላደረገ እጅግ አርጌ ያመሰግናለሁ። እድሜ ጤና እንዲሰጠው እለምናለሁ። ከዛም በመቀጠል አብረውኝ ያሉ የሚቀርቡኝ ሰዎች በደረስኩበትን ነገር ምግብ አስተካክቴ እንጀራ ካርቦሃይድሬት ትቼ እንጀራ አልበላም ስላቸው፣ ዳቦ አልበላም፣ ምን ትበያለሽ፣ እንዴት ትበያለሽ እያሉ ሲጠይቁኝ እንዲህ እንዲህ ነው እያልኩ ስነግራቸው በማበረታታት በመገረም ከጎኔ ሆኖ እገዛ በማድረግ ለረዱኝ ሰዎች ሁሉ የከበረ ምስጋና ይህን አቀርባለሁ። አመሰግናለሁ።